ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽጎ መተግበሪያ ለአጠቃቀም ቀ ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ። ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ቲኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባር እንደ ስማችን ብርሃን ነው ስራችን። አሁን ደግሞ የብሩኖ ፈርናንዴዝን ጉዳይ እናንሳ። ብሩኖ ፈርናንዴዝ የሳውዲ አረቢያ ጥያቄን እያጤነ ነው የሚል መረጃ እየሰማን ነው። ተጫዋቹ በአልሂላል ይፈለጋል እና በሳምንት ሰባት መቶ ሺህ ፓውንድ ድረስ ደሞዝ እንዲያገኝ የሚያስችለው የዝውውር ፕሮፖዛል ነው የቀረበለት በሁለቱ ክለቦች መካከል ንግግር አልተደረገም። እንግዲህ የተጫዋቹ ወኪል ወደ ሪያድ ሄዶ ስለነበር ና ከአልሂላል ሰዎች ጋር ስለተነጋገረ ይህንን እንደው ተስፋ እንዳለው ዝውውር የሚቆጥሩ ዘጋቢዎች አሉ። ዝውውሩ የሚፈጸም ከሆነ ተጫዋቹ በሳውዲ አረቢያ ከክርስቲያኖ ሮናልዶ ና ከካረም ቤንዜማ ቀጥሎ ከፍተኛ ደሞዝ የሚያገኘው ሶስተኛው ተጫዋች ይሆናል። ከኔይማር መልቀቅ በኋላ አልሂላል ኔይማርን አስፈርሞ ነበር። አብዛኛውን ጊዜ በጉዳት ነበር ያሳለፈ አሁን ወደ ብራዚል እስኪመለስ ድረስ። ስለዚህ ትልቁ ተጫዋቻቸው የነበረው እሱ ነው። አሁን በኔይማር ፈንታ የሚተካ ኮከብ ተደርጎ ይቆጠራል እና ተጫዋቹ ለመልቀቅ ፈቃደኛ መሆኑን ካሳየ አልሂላል ለማንቸስተር ዩናይትድ ከ80 እስከ 100 ሚሊዮን ፓውንድ ድረስ ሊያቀርብ ይችላል። አሁን ይህንን በተመለከተ ሁለት ካምፕ አለ። አንደኛው ብሩኖ መነካት የለበትም፣ ባለፉት ጥቂት ዓመታት ማንቸስተር ዩናይትድ ያለ ብሩኖ እንዴት ይሆን ነበር የሚል ብሩኖ የለሽ ማንቸስተር ዩናይትድን ማሰብ በጣም የሚያስፈራ አድርገው የሚያስቡ ሰዎች አሉ። አንዳንዶቹ ደግሞ 31 ዓመት ሊሆኑ ነው በሚቀጥለው መስከረም፣ ለአምስት ዓመት ተኩል በላቀ ደረጃ ተጫውቶ የማንቸስተር ዩናይትድ አምበል ሆኖ የማንቸስተር ዩናይትድ ምርጡ ወቅት እንኳ ባይሆን ግን፣ በዚህ አስቸጋሪ ጊዜ የላቀ ተጫዋችነት ጊዜ አሳልፎ ማንቸስተር ዩናይትድ ውስጥ ትልቅ አገልግሎት ከሰጠ በኋላ አትርፎ መሸጥ እኮ በጣም ትልቅ ቢዝነስ ነው ብለው የሚያስቡ ደግሞ ሰዎች አሉ። ከዛ ማንቸስተር ዩናይትድ ገንዘቡ የሚያስፈልገዋል፣ እንደገና ቡድኑን ለመገንባት የሚያስችል የፋይናንስ የደረጃ አቅም እንዲኖረው እድል ይሰጠዋል፣ የሚል በየትኛው ወገን እንደምታደለው አላቅም፣ ግን እነዚህ ሁለት የክርክር ጫፎች አሉ። የተጫዋቹ ወኪል ሚጌል ፒኞ ይባላል፣ ከአልሂላል ሰዎች ጋር ተነጋግሯል። ስለዚህ የዚህ የተጫዋቹ ወኪል ወደ ሳውዲ ሄዶ ንግግር ማድረጉ ብቻ ተጫዋቹ የሳውዲን የዝውውር ጥያቄ እያጤነው እንደሆነ የሚያሳይ ነው። ዩናይትድ ተጫዋቹ መሸጥ አይፈልግም፣ ይሄ በአሰልጣኙ በኩል ተነግሯል። አሰልጣኙ የሚለቅ አይመስለኝም ብሏል። ለነገሩ እና አንዳንድ ተጫዋቾች ለመልቀቅ ሲያኮበኩቡ አውቃለሁ ብሏል። ብሩኖ ላይ ግን ያንን እያየሁ አይደለም። የዓለም ምርጡ ሊግ ለምን ትቶ ይሄዳል? እኛም እንዲለቅ አንፈልግም። የእሱ ገንዘብ ያስፈልጋችሁ የለም እንዲ ወይም ማለት ከዝውውር ገንዘብ እንደገና ማግኘት አለባችሁ አይደለም እና ማንቸስተር ዩናይትድ ገንዘቡን እሳይቶ ቢሸጠው አያስኬድም ወይ ተብሎ አሰልጣኙ ሲጠየቅ ገንዘብ ያስፈልገናል ግን በሌላ መንገድ ገንዘብ ማግኘት እንችላለን፣ የግድ የእኛን ዋናውን ተጫዋች በመሸጥ አይደለም ገንዘብ ማግኘት ያለብን ብሎ በዩናይትድ ይልቁን በአሰልጣኙ በኩል ያለው አቋም ተጫዋቹን መሸጥ እንደ አማራጭ የሚታይ እንዳልሆነ ያሳያል። ግን ተጫዋቹ ጊዜ ወስዶ እያሰበ ከቤተሰቡ ጋር እየመከረበት ነው። እንግዲህ ይሄ የእግር ኳስ ተጫዋችነት ህይወቱ የመጨረሻው ትልቅ ኮንትራት ሊሆን ይችላል። በሳምንት ሰባት መቶ ሺህ ፓውንድ ማለት ማንቸስተር ዩናይትድ ውስጥ ከሚከፈለው ከእጥፍ በላይ ማለት ነው። ወደ 300 ሺህ ገደባ ነው በማንቸስተር ዩናይትድ የሚከፈለው ከዚያ ከእጥፍ በላይ ማለት ነው። ስለዚህ የኮንትራቱ ጉዳይ ብዙ ተጫዋቾችን ወደ ሳውዲ እንደሳበው አይነት የፋይናንሻል ፕሮፖዛል ወደ ሳውዲ የሚሄድ ተጫዋች በስፖርታዊ ምክንያት አይደለም የሚሄደው እሱ ግልጽ ነው። እዛ ሄዶ የሳውዲ የንጉስ ዋንጫ ለማሸነፍ ወይም የእስያ ቻምፒዮንስ ሊግ ለማሸነፍ ህልም ስላለው የሳውዲ ፕሮ ሊግ ለማሸነፍ ህልም ስላለው አይደለም ተጫዋች ወደዛ የሚሄዱ ወደ ሳ የሚሄዱበት ምክንያት አንድ ነው ገንዘብ ነው። አንድ ነው ገንዘብ ነው። ስለዚህ ብዙዎቹ ተጫዋቾች ወደዛ የወሰዳቸው አንድ ቀን የሳውዲን የንጉስ ዋንጫ ለማሸነፍ ህልማለኝ እያሉ ስላደጉ አይደለም። ስለዚህ ብሩኖም ወደዛ ለመሄድ ከወሰነ ምክንያቱ የዝውውር ገንዘቡ ትልቅነትና አሁን ባለበት እድሜ የመጨረሻ ትልቅ ኮንትራቱ ስለሚሆን እኔ እንደው ተጫዋቹ ከማንቸስተር ዩናይትድ መልቀቁ ግድ ቢሆን እንደ እኔ ምርጫ ያም እንደ ህይወት ምርጫ ነው። ሰዎች የራሳቸው ፕራዮሪቲዎች አሏቸው። መሄዱን ስህተት ነው ማለት አይቻልም። ነገር ግን እንደው እንደ እግር ኳስ ተመልካች አይደለን? እንደ እግር ኳስ ተመልካች ግን ለእኔ ከማንቸስተር ዩናይትድ መውጣቱ እንደ አስገዳጅ እንኳ ቢሆን በሌላ አንድ ትልቅ የአውሮፓ ክለብ ሲጫወት ባየው እመርጣሉ። ትልልቅ ዋንጫዎች ሲያሸንፍ ላየው የምፈልገ አይነት ተጫዋች ነው። ትልልቅ ዋንጫዎች ማሸነፍ የሚገባው ተጫዋች ነው። ደግሞ በዚህ ዓመት በድጋሚ እንዲህ አይነት ውጥንቅጡ የወጣ የውድድር ዘመን ማንቸስተር ዩናይትድ ሲያሳልፍ ብቸኛው ኃላፊነት ለመውሰድ ፈቃደኛ የሆነ ተጫዋች ያየው እሱ ነው። በዚህ ዓመት ኃላፊነት ኳስ ስጡኝ ለማለት በአስቸጋሪ ሁኔታ ውስጥ አስቸጋሪ ሂሮ ፓሶችን ለመሞከር ሲጥር የምታዩት ብቸኛው ተጫዋች በዚህ ዓመት ብሩኖ ፈርናንዴዝ ብቻ ነው። ይሄ ግን የዚህ ዓመት የተጫዋቹ ኳሊቲ ብቻ አይደለም። እነዚህ የማንቸስተር ዩናይትድ ወርቃማ ዓመታት አይደሉም። በእኔ እምነት የትኛውም የማንቸስተር ዩናይትድ ምርጥ ቡድን ውስጥ መጫወት የሚችል የሚያስችል ክህሎት አለው። ክህሎትን ብቻ በነጠላው ካየ እና በስብዕና ቢሆን በካራክተር ቢሆን ያለ ምክንያት አይደለም። የማንቸስተር ዩናይትድን የአንበልነት ምልክት አስሮ የሚገባው ሊደር ስለሆነ። ስለዚህ እንደ ስኪል ሴትም ካያችሁት ማንቸስተር ዩናይትድ ስንት ቦታ ነው የተጠቀመበት በዚህ ውድድር ዘመን? ጥልቅ ስድስት ቁጥር ሆኖ ሲጫወት አይተነዋል። ስምንት ቁጥር ሆኖ ሲጫወት አይተነዋል። አስር ቁጥር ሆኖ ሲጫወት አይተነዋል። በሌሎች ሲዝኖች የቀኝ ክንፍ ተጫዋች ሆኖ ሲጫወት አይተነዋል። አንድም ጊዜ የተለያየ ኃላፊነት መሰጠቱ አንድ ፊክስድ ቦታ የለኝም ብሎ እንዲያማርር አላደረጉት እና ዩናይትድ እንዲህ አይነት ሲዝን ካሳለፈ በኋላ በፕሪምየር ሊግ ካሉ ተጫዋቾች መካከል በሁሉም ውድድሮች ያላቸውን የጎል አውትፑት እንደው በነጠላ እሱን ብቻ ወስደን ካየን ሙሐመድ ሳላ ብቻ ነው ከሱ የሚሻል። ስለ ሙሐመድ ሳላ ስናወራ ምናልባት የሊቨርፑል የቻምፒየንስ ሊግ ጉዞ በጊዜ መገታቱ ካልሆነ በስተቀር ስለ ባሎንዶር አይደለም የምናወራው። ከዛ ቀጥሎ እንግዲህ የፕሪምየር ሊግ ሻምፒዮን የሆነ ቡድን ውስጥ በደንብ የተሰራ ቡድን ውስጥ የሚጫወት ተጫዋች ነው ሳላ ብዙ ክሬዲት ለሱ የሚገባ ሆኖ ግን ብሩኖ በዚህ የማንቸስተር ዩናይትድ ቡድን ውስጥም ሆኖ ጭምር ምርጥ የውድድር ዘመን ነው ያሳለፈው እና እሱን ማጣት በስሜትም በስፖርታዊ ምክንያትም ብዙ ትርጉም የማይሰጥ ሊመስል ይችላል እና ምንም ማብራሪያ አያስፈልገውም የእሱ ተጫዋች መልቀቅ በማንም በአብዛኞቹ የማንቸስተር ዩናይትድ ደጋፊዎች እንደ ጥሩ ዜና ሊወሰድ አይችሉም። ጥሩ አንድ ጥሩ ነገር ከተባለ ማንቸስተር ዩናይትድ ተጫዋቹን ተጫዋቹ ለቃለሁ ካለ፣ ወደ ሳውዲ ይሄዳለሁ ካለ ነው ድርድሩ ይጀመራል ተብሎ የሚጠበቀው። ተጫዋቹ ግሪን ላይት መስጠት አለበት። እንዲሁም አንዳንድ ብዙሃን መገናኛዎች ምን ይላሉ? እስካሁን ድረስ ክለቡ ይፋዊ የዝውውር ጥያቄ ያላቀረበው ተጫዋቹ ፕሮፖዛሉን እያጤነው ስለሆነ ወኪሉን ልኮ ያው የፋይናንሽል ፓኬጁን ለቤተሰቦቹ የሚመች ከባቢ መሆኑን፣ ይህንን የመሳሰሉ ነገሮችን ሁሉ ያው ሪሰርች እያደረገ ነው እና አሊላል ድንገት በቀጣዮቹ ጥቂት ቀናት የዝውውር ገንዘብ ካቀረበ ተጫዋቹ ወደ ሳውዲ ለመሻገር ይሁን ታሳይቷል፣ ተስማምቷል እንደ ማለት ነው የሚሉአሉ። እስካሁን ድረስ ስካይ ስፖርት እና የስካይ ጋዜጠኞች እንዳሉት ማንቸስተር ዩናይትድ የተጫዋቹን የመጨረሻ ምላሽ እየጠበቀ ነው እና እንዲያውም በማንቸስተር ዩናይትድ በኩልም ቢሆን መጠነኛ ዝግጅት እየተደረገ ነው። ይሄ እንግዲህ ወደ ዩናይትድ ከመጣ በኋላ 184 የጎል ተሳትፎ የነበረው ተጫዋች ከለቀቀ ሚፈጥረው ክፍተት፣ ቀዳዳ ቀላል ስላልሆነ ማንቸስተር ዩናይትድ እንዲያውም ከቀድሞ ሩበን አሞሪም እና የራሱም የብሩኖ ፈርናንዴዝ ቡድን ከስፖርቲንግ ሊዝበን ጎንካልቬስ የሚባል ተጫዋች አለ። ያንን ተጫዋች ማምጣት ይፈልጋሉ። አሁን ሁለት አይነት ካምፕ አለ ብያለሁ። መሸጥ አለበት የሚሉ አሉ። ቢሸጥ ዩናይትድ የሚያገኘው ገንዘብ ጥሩ ነው። ከዚህ በኋላ ከዚህ ተጫዋች እንዲህ አይነት የዝውውር ገንዘብ ማግኘት አይቻልም። 31 ዓመት የሆነዋል። ስለዚህ ምርጦቹ ዓመታት ተጫውቶ ያሳለፈባቸው ናቸው። የዚህ ተጫዋች ምርጦቹ ዓመታት ከፊት ያሉት አይደሉም፣ በእድሜው ምክንያት ስለዚህ ዩናይትድ ቢሸጠው ጥሩ ነው። ፖል ስኮርስ እንዲያውም ባለፈው ኦቨርላፕ ላይ ቀርቦ ምን አለ፣ እያወራን ያለ ነው ስለ 100 ሚሊዮን ፓውንድ ነው፣ ማንቸስተር ዩናይትድ ይህንን እምቢ ሊል አይችልም። አስደናቂ እንደነበር አውቃለሁ፣ ቡድኑንም ተሸክሞት ቆይቷል። ግን አሁን ማቲያስ ኩኛ ከፈረመ በኋላ የብሩኖ ቦታ የት ነው የሚሆነው የሚል ጥያቄ አለኛል። ምክንያቱም አሁን አሰልጣኝ ሩበን አሞሪም ከተሾመበት ጊዜ ጀምሮ በአብዛኛው እሱም ፍሬያማ ሆኖ የቀጠለበት ሚና የግራስር ቁጥርነት ሚና ነው። የግራስር ቁጥርነት ቦታ ላይ ማቲያስ ኩኛ ይጫወታል። መቼ 62.5 ሚሊዮን ፓውንድ ከተከፈለበት አንድ ተጫዋች አብዛኛውን ጨዋታ ይጀምራል። ስለዚህ ለጊዜው ማንቸስተር ዩናይትድ እዛ ቦታ ላይ ሀሳብ የለበትም። ጥልቅ ስድስት ቁጥር ሆኖ ለረጅም ጊዜ ይጫወታል የሚልም ግምት የለም። ከአሰልጣኙ የተጫዋቾች የዝንባሌ ታሪክ የሚፈልጋቸው ተጫዋቾች ካራክተሪስቲክስን ካየን እዛ ቦታ ላይ ሁለት ሲቲንግ አማኪዎች መጠቀም ይወዳል። ያ ደግሞ የብሩኖ ምርጡ ቦታ አይደለም። በግራ አሁን ደግሞ እዛ ላይ የተጨመረ ሌላ የዝውውር ዴቨሎፕመንት የሚያልቅ ከሆነ ዝውውሩ ከዚህ በኋላ እንዴት ዜናው እንደሚያድግ እናያለን። በቀኝ አስር ቁጥርነትም እንግዲህ ሊጫወት የሚችል ሌላ ተጫዋች ብሪያን ምቤሞ ወይ በዊንግ ባክነት እዛ ቦታ ላይ መጫወት የሚችል ሌላ ክሬቲቭ ተጫዋች እያመጣ ነው። ጎንካልቬስ የሚባለውን ተጫዋች ደግሞ የሚጨምር ከሆነ ሌላ ክሬቲቭ ተጫዋች ነው። ከሁለቱ አስር ቁጥሮች መካከል ፔድሮ ጎንካልቬስ ሊመጣ የሚችል ተጫዋች ነው ብለውም ይዘግቧል። አቦላ የሚባል የፖርቱጋል ጋዜጣ ነው ይህንን ዘገባ ለምሳሌ ያወጣው። ስለዚህ ዩናይትድ ድንገት ተጫዋቹ መልቀቁ ግድ የሚሆን ከሆነ መጠነኛ ዝግጅትም እያደረገ ያለ ይመስላል። ስለዚህ አንደኛው የክርክር ካምፕ አሁን ስኮልስ ያነሳውን አይነት ሀሳብ የሚያስተጋባ ነው። ይህንኑ ተመሳሳይ ስሜት በምንናያለ ለምሳሌ ሊቨርፑል አሸናፊ ቡድን እንዴት ሰራ የሚለውን ብታዩ በሶስት ዓመት በአንደኛው ዓመት ሻምፒየንስ ሊግ በሌላኛው ዓመት ፕሪምየር ሊግ እንዴት አሳካ የሚለው ብታይ የሆነ ጊዜ ልክ አሁን ብሩኖ ፈርናንዴዝ እንዳለው አይነት ሚና የነበረው ተጫዋች ነበሩ። ፌሊፔ ኮችኞ ከፕሪምየር ሊግ ምርጥ ተጫዋቾች መካከል አንደኛው ነበር። እና ለነገሩ አሁን ማንቸስተር ዩናይትድ ብሩኖ ፈርናንዴዝን መሸጥ እንደማይፈልገው ያኔም የርገንክሎፕ ተጫዋቹ መሸጥ አይፈልጉም ነበር። በሊቨርፑል ፍቃድ አይደለም ተጫዋቹ የሄደው። ተጫዋቹ መሄድ አለብኝ ብሎ ጫና ስላሳደረ ነው ሊቨርፑል ዝውውሩን የፈቀደው። ግን 140 ሚሊዮን አገኙ አይደለም፣ ከዚህ ተጫዋቹ ዝውውር። እንዲያውም እንዴት መሸጥ እንዳልፈለጉ የምታውቁት አሁን ሩበን አሞሪም ለምን የዓለም ምርጡ ሊግ ትቶ ይሄዳል እንደሚለው ያኔ ደግሞ ቢቆይ በሊቨርፑል በአንፊልድ የስቴዲየሙ ዙሪያ ሐውልት እኮ ሊቆምለት ይችላል። ይህንን መወደድ እንዴት ትቶ ይሄዳል የሚል ክርክር ነው ደግሞ እሳቸው የነበራቸው። እና መጨረሻ ላይ ተጫዋቹ ወደ ባርሴሎና ሄደ። ለባርሴሎናና ለእሱ አልጠቀምም። ሊቨርፑል ግን ያንን ገንዘብ ከዚያ በኋላ የሊቨርፑል ሌጀንዶች የሆኑ ተጫዋቾችን ግን አመጣበት። ቨርጅል ቫንዳይክን እና አሊሰን ቤከርን ገዛ። ቨርጅል ቫንዳይክን ፌሊፔ ኮቺኞ በለቀቀበት የ2018 ጥር 75 ሚሊዮን ፓውንድ ከፍሎ ከሳውዝሃምፕተን አዘዋውረው፣ ክረምት በመጣ ጊዜ ደግሞ አሊሰን ቤከርን ከሮማ በወቅቱ የዓለም ውዱ ግብ ጠባቂ አድርጎ አስፈርመው። ስለዚህ ያንን ገንዘብ ሊቨርፑል ቡድኑን እንደገና ለመገንባት ተጠቀመበት። እንዲያውም ከዚያ በኋላ የርገን ክሎፕ የሰሩትን ቡድን ስናይ ለዛ የሃይ ኤነርጂ እግር ኳስ ይሆን ነበር እንደ ይሄ ተጫዋች የሚል ጥያቄ እንድናነሳ አደረገ። ልክ እንደ ብሩኖ ኃይለኛ ክሬቲቭ ተጫዋች ነበር። ልክ እንደ ብሩኖ ከፕሪምየር ሊግ ምርጥ ተጫዋቾች መካከል ነበር። ነገር ግን የሊቨርፑል የሜዳ ውስጥ ስኬት ያንንም ያህል አልነበርም። የርገን ክሎፕ ወደ ሊቨርፑል ከመምጣታቸው በፊት በነበሩት ስድስት ዓመታት በአምስቱ ከቶፕ ፎር ውጪ ወይም ከቻምፒየንስ ሊግ ስፍራ ውጪ ነበር። ፌሊፔ ኮቺኞ በእነዚያ ዓመታት አስደናቂ ተጫዋች ነበር። እነዛን ማንዘነጋቸው ውብ ውብ ጎሎች ያስቆጥር ነበር። ግን የሆነ ተጫዋች ሊለቅ ነው ማለት መጥፎ አይደለም፣ ያ ገንዘብ እንደገና ሪኢንቨስት ከተደረገ። ስለዚህ መሸጡ ያስኬዳል የሚላል ብሩኖ ፈርናንዴዝ ለምን መቆየት አለበት የሚለው ብዙ ክርክር መቅረብ ያለበት አይመስልም። ግልጽ ነው፣ ለምን መቆየት እንዳለበት፣ ባለፉት ዓመታት ሜዳ ውስጥ ያሳየው ብቃት በሚገባ ያሳያል። ግን አሁን ይሄ የሊቨርፑል ምሳሌ ሲቀርብ ታሳቢ መደረግ ያለበት ሊቨርፑል በትክክል ገንዘቡን ሪኢንቨስት ማድረግ ስለቻለ የመጣ ስኬት ነው። የማንቸስተር ዩናይትድ ያለፈው 10 12 ዓመት የዝውውሮች ትራክ ሬከርድ ደግሞ አስተማማኝ አይደለም። ስለዚህ ገንዘቡን ቢመጣ በብልሃት ገንዘቡን ሪኢንቨስት ማድረጋችንን እርግጠኛ መሆን አይቻልም ይላሉ። አንድ ሌላ ግን አሰልጣኙ ያነሳው ነጥብ ገንዘቡን ከሌላ ቦታ እናገኘዋለን የሚለው ነው። አሁን ቅድም ስለ ብሪያንን ቤሞስ አነሳ ኢኒዮስ በዚህ ክረምት መቶ ሚሊዮን ፓውንድ ነው ለዝውውር መድቧል የሚባለው። መቶ ሚሊዮን ፓውንድ ብቻ ግን አይደለም። ለምሳሌ ራሽፎርድ ተሸጦ 40 ሚሊዮን ቢገኝ፣ 40 ሚሊዮን ነበር ለአስቶን ቪላ ተጫዋቹን ቋሚ አድርጎ ማስፈረም ቢፈልግ የ ዝውውርን ቋሚ ማድረጊያ ያ ገንዘብ ክሎዝ የነበረው ከአንቶኒ 40 ሚሊዮን ሊገኝ ይችላል። የሳንቾ ጉዳይ ቼልሲ አክቲቬት ካደረገው 25 ሚሊዮን ፓውንድ ይከፍላል። እነዚህን ተጫዋቾች ሸጦ ገንዘብ ማግኘት ይችላል ልክ ነው። ግን ለምሳሌ አሁን በዚህ ሰዓት የራሽፎርድን ወደ ሶስት መቶ ሺህ ፓውንድ የሚጠጋ ደሞዝ ከፍሎ 40 ሚሊዮን ፓውንድ የዝውውርም ከፍሎ መውሰድ የሚፈልግ ክለብ ይገኛል ወይ? በቀላሉ የሳውዲ ክለቦች ካልሆኑ በስተቀር ጊዜ የሚፈጅ አይነት ዝውውር። ስለዚህ ማንቸስተር ዩናይትድ በጊዜ ቶሎ ገንዘብ አሁን የዛሬ ሳምንት መቶ ሚሊዮን ፓውንድ እጁ ላይ ማስገባት ይችላል ብሩኖን በመሸጥ። የራሽፎርድ ግን ሊጓተት የሚችል ባርሴሎና፣ ራሱ ስፖርት የሚባለው ጋዜጣ እንዳለው ለሉዊስ ዲያዝ ከሆነ ገንዘብ መክፈል ይፈልጋል ከሊቨርፑል ተጫዋቹን ለመውሰድ ለራሽፎርድ ከሆነ ግን ውሰት ነው መውሰድ የሚፈልገው ይላል። ስለዚህ የራሽፎርድ ጉዳይ የተጓተተ ኦፕሬሽን ሊሆን ይችላል። የአንቶኒንም ጉዳይ ለምሳሌ ስታዩ፣ መቼስ በጣም ጥሩ ወራት ነበር ያሳለፈው። ግን ሪያል ቤቲስ ተጫዋቹን በሌላ የውሰት ፓኬጅ ነው ማስፈረም የሚፈልገው እንጂ 40 ሚሊዮን ለምሳሌ ክፈሉ ቢል ማንቸስተር ዩናይትድ ሪያል ቤቲስ 40 ሚሊዮን መክፈል አይችልም። ባለፈው ከዩኤፋ ኮንፈረንስ ሊግ ፍጻሜ በፊት እንዳነሳ ነው ይሄ አሁን የምናየው። ባለፈው በኮንፈረንስ ሊግ ፍጻሜ ከቼልሲ ጋር ሲጫወት ያየ ነው የሪያል ቤቲስ ስብስብ አጠቃላይ ስኳዱን እንዳለ ለመገንባት 20 ምናምን ተጫዋች ለማምጣት 30 ሚሊዮን ፓውንድ ነው የፈጀው። ስለዚህ በእንደዚህ አይነት መንገድ ቡድን የሚገነባ ነው የፋይናንስ አቅም የለው። ለነገሩ የላሊጋ ቡድኖች ባለፉት ዓመታት ካያችሁ ብዙ የገንዘብ አቅም የላቸው ስለዚህ ይህም የተጓተተ ጊዜ ሊወስድ ይችላል የሳንቾ ጉዳይ ያው እንደ ቼልሲ ውሳኔ የሚወሰን አሁን በቼልሲና በሳንቾ መካከል የእሱን ደሞዝ በተመለከተ ንግግር እየተደረገ ነው ከዚያ በኋላ በደሞዝ የቼልሲ የደሞዝ መዋቅር ውስጥ ለመግባት ፈቃደኛ ከሆነ ምን ማለት ነው በአጭር አነጋገር ደሞዙን እንዲቀንስ ነው ጥያቄው በዛ የሚስማማ ከሆነ ልክ ነው 25ግ 25 ሚሊዮን ፓውንድ ነው ብዙ ገንዘብ አይደለም አንዳንዶቹ ግን ረጅም ጊዜ የሚፈጁ ናቸው። የጋርናቸውም ረጅም ድርድር ሊጠይቅ ይችላል። ጋርናቸው ያው ሊሸጥ ይችላል እንደሚታወቀው። አሁን ፈላጊው የሚባለው ናፖሊና የቼልሲም ስም አብሮ አለ። በተለይ የሚካይሎ ሙድሪክን የዶፒንግ ጉዳይ መጨረሻ ካወቁ በኋላ ሌላ ተጨማሪ ክንፍ ተጫዋች ማምጣት ይፈልጋሉ። ጂቫኒ ኬንዳ የሚባል በሚቀጥለው ክረምት የሚመጣ ተጫዋች አላቸው። አንድ አመት ይቆያል በዛው በስፖርቲንግ። ስለዚህ ለአሁን አይሆንም እሱ። እንደ ዊሊያን ኤስቴቫ ዊሊያን አይነት ተጫዋቾች አሉ ግን የፕሪሚየር ሊግ ተጫዋች መሆኑም አንድ የቼልሲን ሰዎች አፒል የሚያደርግ ነው። ግን ይህም ጊዜ ሊፈጅ የሚችል ለምሳሌ ናፖሊ ከ40 ሚሊዮን በላይ መክፈል አይፈልግም ይላሉ። ቼልሲ ከ45 ሚሊዮን ፓውንድ በላይ መክፈል አይፈልግም ይላሉ። ማንቸስተር ዩናይትድ ደግሞ 60 ሚሊዮን ፓውንድ እና ከዛ በላይ ይፈልጋል። ስለዚህ የድርድር ጊዜ ይፈጃል። የብሩኖ ፈርናንዴዝ ግን በአንድ ሳምንት ውስጥ ሳውዲዎቹ 100 ሚሊዮን 80 ሚሊዮን ፓውንድ ለመክፈል ችግር የለባቸው። ስለዚህ ዝውውሩ በአጭር ጊዜ ሊጠናቀቅ የሚችልና ድንገት ማንቸስተር ዩናይትድ ሪንቨስት ሊያደርገው የሚችል የ100 ሚሊዮን ፓውንድ ካሽ ይኖረዋል። ይሄ ዝም ብሎ ፋይናንሻል አስተያየት ነው። ግን ይሄ ተጫዋች አሁን ቡድን ውስጥ ካሉ ተጫዋቾች መካከል እንግዲህ ባለፉት አምስት ዓመታት አራት ጊዜ የዓመቱ የማንቸስተር ዩናይትድ ኮከብ ተጫዋች ተብሎ የተመረጠ ነው። አንድ ሁለተኛ፣ ቅድም እንዳነሳ ነው ከአሌክስ ፈርጉሰን መልቀቅ በኋላ በቃ ምንም ክርክር የማይነሳበት የሜዳ ውስጥ ስኬት የብሩኖ ፈርናንዴዝ የሜዳ ውስጥ ስኬት ብቻ ነው። በብዙ መለኪያዎችም ማንቸስተር ዩናይትድ ለዚህ ተጫዋች እንዴት ጥገኛ እንደሆነ ታያላችሁ። ለምሳሌ በጎል አንደኛ ነው፣ በአሲስት አንደኛ ነው፣ በሙከራ አንደኛ ነው፣ በፈጠራቸው የጎል እድሎች ብዛት አንደኛ ነው፣ በነካቸው ኳሶች ብዛት ወይም ኳስን በነካበት ድግግሞች ብዛት አንደኛ ነው፣ ኳስ በመቀማት አንደኛ ነው። ባደረጋቸው የጨዋታዎች ቁጥር ብቻ ሁለተኛ ነው። ይሄ የማንቸስተር ዩናይትድ ቡድን የብሩኖ ፈርናንዴዝ ቡድን ማለት ነው። ግን ለምሳሌ አንዳንዴ እንደዚህ አይነት ገንዘብ ተገኝቶ የሚያባክኑ ቡድኖች አሉ። ለምሳሌ ባርሴሎና ኔይማርን ሸጠ እና ድንገት 222 ሚሊዮን ዩሮ እጁ ላይ ፈሰሰ፣ ሮ ቢሊዮን ማለት ነው። ከዛ ዴምቤሌን አመጡት፣ ቀጥሎ ኩቺኞን አመጡት፣ ትንሽ ቆይተው ግሪዝማን መጣ፣ በመሀል ማልከም ፈረመ። ገንዘቡ ባከነ እና ባርሴሎና ሀይለኛ አዳ ውስጥ ወደቀ አንዳንዶቹ ከዚህ በፊትም ፊጎን ከሸጡ በኋላ እንደዛ ነው ያደረጉት። ያኔ ይሁን አላውቅም፣ ፊሊፕ ክሪስታን ቫልን የገዙት ግን ክሪስታንቫል ቫል ማኑኤል ፔቲ፣ ማርክ ኦቨርማርስ ምናምን መጡና ትንሽ ቆይቶ ሀቪየር ሳቪዮላ ምናምን። ከዛ ባርሰሎና ለስድስት አመት ምናምን ምንም ዋንጫ ሳያሸንፍ ቆየ። ምንም አይነት ዋንጫ ሳያሸንፍ፣ ካፕ ሳያሸንፍ ቆየ። ስለዚህ ከትልቅ ዝውውር በኋላ ቡድኖች እንዴት ያንን ገንዘብ ሪኢንቨስት ያደርጉታል የሚለው በጣም አስፈላጊ ነገር ነው። ግን ያም መንገድ አለ ለማለት ነው። በዛ መንገድ ማንቸስተር ዩናይትድ ምናልባት አዲስ ግብ ጠባቂ ያስፈልገው ይሆናል። አዲስ አጥቂ ዘጠኝ ቁጥር ያስፈልገው ይሆናል። ተጨማሪ አማካይ ማስፈረም አለበት፣ ምንም ጥያቄ የለውም። የካሰሚሮና ኡጋርቴ ኦፕሽን ብቻ በቂ አይደለም። የቀኝ ዊንግ ባክ አላቅም ከም ቤሙ መምጣት በኋላ የአሰልጣኙ እቅድ እንዴት እንደሚሆን፣ የአጥቂ አማካይ፣ ክሬቲቭ አማካይ፣ ሌሎችም ቦታዎች ላይ ማንቸስተር ዩናይትድ መጠናከር አለበት። መቼስ እንዲህ አይነት ሲዝን ካሳለፋችሁ በኋላ የቤት ስራውን መጠን የሚያሳይ ነው። ብዙ ዝውውሮች መፈጸም አለበት። ያ ደግሞ አሁን ባለፉት አመታት በማንቸስተር ዩናይትድ ኪሳራ ምክንያት በአጠቃላይ በአምስት ወይ በአራት ተከታታይ ዓመታት ዩናይትድ ኪሳራ ስላስመዘገበ የፋይናንስ አቅሙ የማንቸስተር ናይትድ የፋይናንስ አቅም ማለት ያለው አሁን የስፔንዲንግ ፓወር ግን አሁን ገንዘብ ለማውጣት የሚያስችል ጠንካራ ቁመና ላይ ግን አደለ ማንቸስተር ዩናይትድ። ስለዚህ እንደዛ የሚሉ ሰዎች አሉ። ስለዚህ ሴንቲሜንታል፣ ኢሞሽናል ምክንያት ካያችሁ ብሩኖ እና ደግሞ ለብሩኖ በሚሰጠው አገልግሎት ምሳሌ በሚሆን መሪነቱ በምኑ ምክንያት ካያችሁት ከባድ ነው። ነገር ግን ኢኮኖሚያዊ ምክንያት አለው። የትኛው ካምፕ ላይ እንደምትወድቁ ልትነግሩን ትችላላችሁ። ስለዚህ ማንቸስተር ዩናይትድ ደግሞ ለዓለም ክለቦች ዋንጫ ውድድር ስለሆነ አልሂላል የሚፈልገው እስከ ጁን አስር ባለው ጊዜ ዝውውሩን አጠናቀቃለበት በሳምንት ጊዜ ውስጥ ማለት ነው። እንግዲህ አሁን ዛሬ የሲሞኔ ኢንዛጊ ጉዳይ ይታወቃል ተብሏል፣ ከኢንተር እሱን ማሰልጣኝ አድርገው መቅጠር ይፈልጋሉ። ሲሞኔ ኢንዛጊ እንግዲህ ከቻምፒየንስ ሊግ ሽንፈትም በፊት ወደ ሳውዲ ሊሄድ ይችላል ሲባል፣ እሱም ከጨዋታው በፊት በነበረው ጋዜጣዊ መግለጫ ላይ በግልጽ አልተናገርም። መጨረሻ ላይ ግን ዛሬ ሊታወቅ ይችላል። ስለዚህ በእነዚህ በአንድ ሳምንት ጊዜ ውስጥ የሳውዲ ሊግ የሚወክል ቡድን ስለሆነ በዓለም ክለቦች ዋንጫ ላይ እንዲህ አይነት ትልልቅ ዝውውሮች መፈጸም ይፈልጋሉ። ደግነቱ ብዙ አንቆይም። ይህንን ዝውውር በተመለከተ ቶሎ የሚታወቅ አይነት በቶሎ ሊፈጽሙት የሚፈልጉት አይነት ዝውውር ስለሆነ ብሩኖ ይህንን ጥያቄ የማይቀበል ከሆነ በቶሎ እናውቃለን። ወደዚያ መሄድ የሚፈልግ ከሆነ በቶሎ እናውቃለን። የሚጓትት አይነት ዝውውር አይደለም። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀ ይችላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ይላል አጋራችን ስለሆነ እጅግ ነው ምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ፣ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ሊደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና፣ ቀላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።